አሁን ግን አለርት ላደረጋችሁ የፈለኩት አንዳንድ የመጣችሁ በተለይ የትግራይ ልጆች ስላየው የኤርትራን ልጆች ስላየው፣ አይ ወንት ቱ ቴል ዩ ሳምቲንግ ቬሪ ኢምፖርታንት። ሰውየው እብዱ አሁንም ወደ ሌላ ጦርነት ሊያስገባት ሰሞኑ እየተካሄደ ያለውን ነገር ስታዩ፣ ባለፈው ዓመት እየተካሄደ ያለው ነገር የሌላ ጦርነት ድግስ ነው። የኤርትራን እና የኢትዮጵያን ጦር ትግራይን ለሁለት ከፍሎ ወደ ጦርነት ለማስገባት በከፍተኛ ሁኔታ ሲሰራ ነበረ። በተቻለ መጠን በውስጥ ለማስቆም የተደረገው ሙከራ አልተሳካ በሚያሳዝን ሁኔታ የህወሓት መሪዎች ሾርት ሳይት በመሆን የዚህ ዓላማ አሳኪ ሆነው እየወጡ ነው ያሉት። ትናንትና ኦሮሚያ ላይ ጦርነት ጀመር። በኦሮሞ ህዝብ ደም፣ በኦሮሞ ብሔረኝነት ደግሞ ስልጣን ያዘ። የኦሮሞ ብሔረኝና የኦሮሞ ህዝብ አምባገነናዊ ንጉስ ስልጣን ላይ ማቆየት እንደማይፈልግ ሲረዳ ወደ አማራ ወገን በመሄድ በኢትዮጵያ ስም የአማራውን ወገን ይዞ በኦሮሚያ ላይና በትግራይ ላይ ዘመተ። ከዛ በኋላ ትግራይ ላይ የአማራ ሌሎች ኤርትራን ይዞ ትግራይ ላይ ያደረሰውን በደል ነው ውድመት ሁሉ የሚያስታውሰው። አሁን ደግሞ አራት ወር ነው የተዋጉትን ጦርነት ከትግራይ ጋር ወደ ስምምነት ሲገባ ሌሎቹን ባገለል መልኩ መሄዱ ለስልጣኔ ያሰጋኛል በሚል በአዲስ መልኩ ከኤርትራ ጋር ጦርነት መግባት ይፈልጋል። ይህ ጦርነት በእሱና በፕሬዚደንት ኢሳያስ መካከል የቦክስ ውድድር ቢሆን አፍ ፕሮብለም ውስድ። እነሱ አደለ የሚዋጉት የሚገዳደሩት እነሱ አደሉ? አንደኛ የሚያውቀው የዳህ ህዝብ ነው። የዳህ ልኝ አንደኛው ሁለተኛው ይሄ ጦርነት ትግራይ ላይ የሚካሄደው አሁን እየተገፋ ያለውና የትግራይ አመራሮች በሚያሳፈር መልኩ ሚና የሚጫወቱበት ያለው የትግራይ ጦር በሁለት ከፍሎ በትግራይ ውስጥ የእርስ በርስ ጦርነት በመቀስቀስ አንዱ ኃይል ተገፍቶ ከኤርትራ ጋር እንዲወግን አንዱ ኃይል ደግሞ ተገፍቶ ከእሱ ጋር እንዲወግን በማድረግ ጦርነቱን መቀሌ ላይ ማስጀመር ይቻላል። አይ ነው የትግራይ ልጆች በደረሰው በደል ላይ ኤርትራ ጦርና ምራር ላይ ቂም እንዳላችሁ እንዴት እንዳላችሁ፣ አይ አንደርስታንድ አንደርስታንድ ዩር ፔይን አንድ አይ ዋንት ጀስቲስ ፎር ሹር። በዛው ቁስል ላይ ሌላ ቁስል የሚጨምር አካሄድ ግን በጣም አደገኛ ስለሆነ መከልከል ያስፈልጋል። በሰሞኑ የጻፍኩት ነገር አይ ዶንት ዋንት ራይት፣ አይ ዶንት ዋንት ቱ ቶክ አባውት ግን እያነሳ ሚያደርገውን ውንጀላ ስናስተጋባ ስናስተጋባ፣ ፋይናሊ የኢትዮጵያ ችግር አልፋና ኦሜጋ ህዋትና ትግራይ እንደሆነ ህዝቡ ማሳምቻል። ከዛ ሀገሪቱን አስተባብሮ ትግራይ ላይ አዘመተ፣ እሱ በስልጣኑ ቀጠለ። ኢትዮጵያ በሚሊዮን የሚወሰው አለቀባት፣ ትግራይ ወደመች፣ ኢትዮጵያ ማቅረብ ወደቀች። ሂወንቱ ዱዊት ገን ሂወንቱ ስፕሊት ጌታቸውን ፋሽን ወደ ራሱ ይዞ የደቅሲሆንም ገብቶ ከቻለ ከቻለ ውጭ ሪሊስ ሪ ቲዲፍ ለሁለት ከብሎ አንዱ ወደ ራሱ ይዞ ሌላው ተገፍቶ ከኤርትራ ጋር እንዲያብር በማድረግ ሌላ ጦርነቱ ቢገባው፣ ይሄ የትግራይ ችግር አይደለም የኤርትራ ችግር ብቻ አይደለም፣ ኦሮሞ፣ ሶማሌ፣ ወላይታ በተር አንደርስታንድ ልጅ ብቻ አይደለም። ሄዶዛ የሚያልቀው ሀገሪቱ አፈራርሳ ብቆሃፍ ላይ ደርሳለች። ኔክስት ዋር ጤነኛ ሰው ቢሆን ኦሮሚያ ውስጥ ያለውን ጦርነት ያስቆማል። ጤነኛ ሰው ቢሆን አማራ ውስጥ ያለውን ጦርነት ያስቆማል። ጤነኛ ሰው በአሁኑ ወቅት ሌላ ጦርነት ኢትዮጵያና በአካባቢ ላይ አይሻም፣ አይሻም፣ አይፈልግም፣ አይመኝም። በነገራችን ላይ ይሄ የምለው ነገር ፓሲፊስት ስለሆን የሰላም አፍቃሪ ስለሆን አይደለም። ኤቭሪባዲ ሴ እንደምትሰዉት ጀነራሎቹ አሁን እንግዲህ ከኃይለ ስላሴ ዘመን ጀምሮ ጦር ውስጥ የነበሩ ባላለፉት ሰላሳ አምስት አርባ ዓመት ከተራ ወታደር እስከ ምራር የደረሱ ጀነራሎች ጦርነት መዋጋት ስልጠናቸውና ሙያቸው የሆኑ ሰዎች ጦርነት በቃ ልያሉ ነው። አምራሉ የቀድሞ ፕሬዝደንት የተመረረችው በሌላ ጉዳይ ደግ መረጋቸው ነው። በቃ ጦርነት በቃ ስላለች ነው። እነትያስ ኤቭሪዋን እዛ ሲስተም ውስጥ ያለ ሰው ለህይወቱ ፈርቶ ለስልጣኑ ሳስቶ እንጂ ጦርነቱ ሀገሪቷን እያወደማል እንደሆነ ይረዳል። ኢንፋክት አንጀዝ ያል ስፖክስማን ከተቃዋሚው የበለጠ ከአክቲቪስቱ የበለጠ እኔ የታፈሉ የመንግስት ባለስልጣን ድምፆ ኝን እየወጣል ቢካዝ ዘ ናይትሜር ነው እዛ መንግስት ውስጥ ያሉ ባለስልጣናት ከሚልተሪ እስከ ሲቪል ያለው በህድማችሁ ባሱ ስቁጭ ብላችሁ ባሱ ወደ ላይ ወደ ገደል ሲገባ

አሁን ግን አለርት ላደረጋችሁ የፈለግኩት አንዳንድ የመጣችሁ በተለይ የትግራይ ልጆች ስላየው የኤርትራን ልጆች ስላየው፣ አይ ወንት ቱ ቴል ዩ ሳምቲንግ ቨሪ ኢምፖርታንት ሰውየው እብዱ አሁንም ወደ ሌላ ጦርነት ሊያስገባት ሰሞኑ እየተካሄደ ያለውን ነገር ስታዩ፣ ባለፈው አመት እየተካሄደ ያለው ነገር የሌላ ጦርነት ድቅስ ነው። የኤርትራን እና የኢትዮጵያን ጦር ትግራይን ለሁለት ከፍሎ ወደ ጦርነት ለማስገባት በከፍተኛ ሁኔታ ሲሰራ ነበር። በተቻለ መጠን በውስጥ ለማስቆም የተደረገው ሙከራ አልተሳካም። በሚያሳዝን ሁኔታ የህዋት አመራሮች ሾርት ሳይትድ በመሆን የዚህ ዓላማ አሳቢ ሆነው እየወጡ ያሉት ትናንትና ኦሮሚያ ላይ ጦርነት ጀመር። በኦሮሞ ህዝብ ደም በኦሮሞ ብሄረተኛ ተጠቅሞ ስልጣን ያዘ። የኦሮሞ ብሄረተኛና የኦሮሞ ህዝብ አምባገነናዊ ንጉሥ ስልጣን ላይ ማቆየት እንደማይፈልግ ሲረዳ ወደ አማራ ወገን በመሄድ በኢትዮጵያ ስም የአማራውን ወገን ይዞ በኦሮሚያ ላይና በትግራይ ላይ ዘመተ። ከዛ በኋላ የአማራ ሀይሎች ኤርትራን ይዞ ትግራይ ላይ ያደረሰውን በደል ነው ውድመት ሁሉ የሚያስታውሰው አሁን ደግሞ አራት ወር ነው የተዋጉትን ጦርነት ከትግራይ ጋር ወደ ስምምነት ሲገባ ሌሎቹም ባገለል መልኩ መሄዱ ለስልጣኔ ያሰጋኛል በሚል በአዲስ መልኩ ከኤርትራ ጋር ጦርነት መግባት ይፈልጋል ይሄ ጦርነት በእሱና በፕሬዝደንት ኢሳያስ መካከል የቦክስ ውድድር ቢሆን አ ፕሮብለም ሄድ እነሱ አይደለም የሚዋጉት የሚገዳደሩት እነሱ አይደሉም አንደኛ ሁለተኛው ይሄ ጦርነት ትግራይ ላይ ነው የሚካሄደው አሁን እየተገፋ ያለውና የትግራይ አመራሮች በሚያሳፈር መልኩ ሚና የሚጻወቱበት ያለው የትግራይን ጦር በሁለት ከፍሎ በትግራይ ውስጥ የርስ በርስ ጦርነት በመቀስቀስ አንዱ ኃይል ተገፍቶ ከኤርትራ ጋር እንዲወግን አንዱ ኃይል ደግሞ ተገፍቶ ከእሱ ጋር እንዲወግን በማድረግ ጦርነቱን መቀሌ ላይ ማስጀመር ይላል። አይ ነው የትግራይ ልጆች በደረሰው በደል ላይ ኤርትራ ጦርና አመራር ላይ ቂም እንዳላችሁ እንዴት እንዳላችሁ አይ አንደርስታንድ አይ አንደርስታንድ ዮር ፔይን አንድ አይ ዋንት ጀስቲስ ፎር ሹር በዛ ቁስል ላይ ሌላ ቁስል የሚጨምር አካሄድ ግን በጣም አደገኛ ስለሆነ መከልከል ያስፈልጋል። በሰሰሞ የጻፍኩት ነገር ግን ታስታውሳችሁ የትግራይ ጦርነትን መደገስ የጀመረው ስልጣን በያዘ በማግስቱ ነ ሁላችንም የዚያ ሰለባ ሆንን። ምንድን ነው የሆነው? በህዋት ለደረሰው በደል እያነሳ የሚያደርገውን ውንጀላ ስናስተጋባ ስናስተጋባ ፋይናሊ የኢትዮጵያ ችግር አልፋና ኦሜጋ ህዋትና ትግራይ እንደሆነ ህዝቡም ማሳምን ከዛ ሀገሪቱን አስተባብሮ ትግራይ ላይ አዘመተ። እሱ በስልጣኑ ቀጠለ። ኢትዮጵያ በሚሊዮን የሚያወሰው አለቀባት። ትግራይ ወደቀች። ኢትዮጵያ ማቅረብ ወደቀች። ሂ ዋንት ቱ ዱ ኢት አገን። ሂ ዋንት ቱ ስፕሊት ጌታቸውን ፋክሽን ወደ ራሱ ይዞ ሄደ። ሲሆንም ገብቶ ከቻለ ከቻለ ስሪ ስሪ ቲዲኤፍ ለሁለት ከፍሎ አንዱ ወደ ራሱ ይዞ ሌላው ተገፍቶ ከትግራይ ጋር ከኤርትራ ጋር እንዲያብር በማድረግ ሌላ ጦርነቱ ቢገባው ይሄ የትግራይ ችግር አይደለም፣ የኤርትራ ችግር ብቻ አይደለም። ኦሮሞ፣ ሶማሌ፣ ወላይታ በተር አንደርስታንድ ልጅ ብቻ አይደለም። ሄዶ ዛም ቢያልቀው ሀገሪቱ አፋራርሳ ብቆ አፍ ላይ ደርሳለች። ኢት ዊል ኖት ሰርቫይቭ ዘ ኔክስት ዋር ጤነኛ ሰው ቢሆን ኦሮሚያ ውስጥ ያለውን ጦርነት ያስቆማል። ጤነኛ ሰው ቢሆን አማራ ውስጥ ያለውን ጦርነት ያስቆማል። ጤነኛ ሰው በአሁኑ ወቅት ሌላ ጦርነት ኢትዮጵያና በአካባቢ ላይ አይሻ አይፈልግም፣ አይመኝም። በነገራችን ላይ ይሄ የምለው ነገር ፓሲፊስት ስለሆን የሰላም አፍቃሪ ስለሆን አይደለም። ኤቭሪባዲ ሴስ እንደምትሰው ጀነራሎቹ አሁን እንግዲህ ከኃይለ ሥላሴ ጋር ዘመን ጀምሮ ጦር ውስጥ የነበሩ ባላለሙ 35 40 አመት ከተራ ወታደር እስከ አምራር የደረሱ ጀነራሎች ጦርነት መዋጋት ስልጠናቸውና ሙያቸው የሆኑ ሰዎች ጦርነት በቃ ይያዙ አምራሩ የቀድሞ ፕሬዝዳንት የተባረረቹ በሌላ ሁዳ አይደለም ማለት ነው። በቃ ጦርነት በቃ ስለላለች። እንደኛ ነው። ኤቭሪዋን እዛ ሲስተም ውስጥ ያለ ሰው ለህይወቱ ፈርቶ ለስልጣኑ ሳስቶ እንጂ ጦርነቱ ሀገሪቷን እያወደማል እንደሆነ ይረዳል። ኢንፋክት አይም ጀስት ኤ ስፖክስማን ከተቃዋሚው የበለጠ ከአክቲቪስቱ የበለጠ እኔ የታፈሩ የመንግስት ባለስልጣን ድምፅ ሆኜ ነው የወጣው። ቢኮዝ ናይትሜር ነው እዛ መንግስት ውስጥ ያሉ ባለስልጣናት ከሚሊተሪ እስከ ሲቪል ያለው በህልማችሁ ባሱ ስቁጭ ብላችሁ ባሱ ወደ ላይ ወደ ገደል ሲገባ